ውድ ቤተሰቦች እኔ የሩታ ወዳጆች በጣም እየገረሙኝ ነው። ምክንያቱም ሩታን ሆነ ብሎ የሚቀርባት ሰው ሁሉ ከጂና አስመሳይ እንደሆነ ነው ትላንትና በቪዲዮ የተመለከትኩት። በዚህ አጋጣሚ ይሄ ልጅ ቀጭኑ ልጅ ስሙን በደንብ አላቀውም ሞር የቡታ ጀራ ዩቱበሮች እውነቴ ነው ሙላቸው የሆነ በአሁኑ ሰዓት ሞራን ይዝ ጥቅ ብሏል። የእነሱ ቤት ሂዱ ማየት ስማቸውን ማንሳት ምክንያቱም ከሚሰሩትና ከሚያረጉት አንጻር ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዘዘ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቦች ነው እና ውድ ቤተሰቦቼ ዛሬ ስለናንተ፣ ስለ ሩታ እህቶች ትንሽ ነገር ማውራት እፈልጋለሁ እና ምን አለ መሰላችሁ እናንተ በጣም መልካም እንደሆነችሁና ጥሩ እንደሆናችሁ በደንብ ጠንቅቅ አውቃለሁ። ማንንም አይደለም እኔን ማንንም የምትወዱ ማንንም የማ የምታከብሩ ሞር እንኳን ሩታን ሆኖ የማታውቁት ማንኛውም ዩቱበር ስለ ሩታ መልካም ነገር እያወራ ጥሩ ነገር እያወራ ከሆነ ሄዳችሁ እዛ ቤት እንደምታበረታቱ ከራሳችሁ አልፎ ደግሞ እያየው ነው ቲክቶክ ሰፈር እየወሰዳችሁ እየቆረረጣችሁ ፕሮፋይላችንን ሼር እያደርጋችሁ ያንን ነገር እንደምታደርጉ በደንብ ነው የማውቀው። ለእናንተ በጣም በጣም ክብር አለኝ። ዛሬም ነገም ሩታይንም በምወድበት አክል እናንተንም በጣም ነው የምወዳችሁ። ምክንያቱም እኔን አታውቁ አላውቁኝም ግን፣ ሩታን የምትወዷትና የምታደንቋት እህታችሁ ስለ እሷ ስላወራው ነው ከእሷ ጋር ጎን ሆናችሁ እኔን የምታበረታቱ። በዚሁ አጋጣሚ ማንኛውም ሰው ላይክ የማድረግ ሰብስክራይብ የማድረግ ግዴታ የለበትም። ይሄ እናንተ መልካም ስለሆናችሁ ጥሩ ስለሆናችሁ እህቴና ትደግ ነገ ትለወጣለች፣ ነገ ትልቅ ደረጃ ትደርሳለች በማለት ነው እንጂ ማንም የማንም አሽከራ አይደለም። እናንተ ግዴታ የለባችሁ። ምክንያቱም በጣም መልካም ጥሩ በቃ የሰውን ማንነታችሁን እያሳያችሁ ነው እንጂ እዚህ ጋር እናንተ፣ እውነቴ ነው ሙላችሁ። እኛ እንኳን ሰርተን እንጠቀማለን፣ አላህ ካለ እንቀበልበታለን፣ ብናወራም ብንሳደብም ብንለፈልፍም። ነገር ግን እናንተ ምንም ነገር የምትጠቀሙት ነገር የለም። ግን ለእናንተ ደግሞ አላህ ርጅ ይዛውን ይክፈላችሁ፣ የላሰባችሁ ትንጀራ ይስጣችሁ። እና በዚሁ አጋጣሚ እኔ ይሄንን ነገር መናገር የፈለኩት። ሰሞኑ አንዳንድ ነገር እየተወራ ነው። እውነት ለመናገር ወላ ላዚም ነው የምላችሁ፣ እኔ ቲክቶክ ተጠቅሜ አላቅም እገባለሁ አንዳንዴ፣ ግን አሁን ሳምንት ከአስራ አምስት ቀን አልፎኛል። የምታቁኝ ልጆች ታቁኛላችሁ ገብቼ አላቅም። ምክንያቱም ትንሽ በስራ ቢዚ ሆኛለሁ፣ በአንዳንድ ነገሮችም የመጣር ተመቻችለኝም እና ላይላ የሩታ እህቶች ጠምደዋታል። የሩታ እህቶች ሰብስክራይብ እያነሱባት ነው እና አበረሳታት የሚመል መልእክት ደርሶኝ ነው። እኔ እውነቴ ነው ምላችሁ አንድም ቀን እንኳን ወላሂ ስለ ሩታ እህቶች ክፉ ነገር ተናግሬ አላቅም፣ አውርቼም አላቅም ስለ እነሱ ሩታንም በመወድበት አክል ነው መወዳችሁ ማከብራችሁ። ሞር እውነቴ ነው ምላችሁ የእናንተን ክብርና የእናንተ ቦታ ስላለኝ ኮሜንታችሁ ራሱ ላይክ አላረግም ምክንያቱም ኑር አለች አሁን እህት የተለያዩ እህቶች ያሉ፣ ለምሳሌ ያክል ነው ኑርን የጠራሁት፣ ብዙዋችሁ አላችሁ ማለት ነው። እና የኑሩን ኮሜንት አንብቤ ላይክ አድርጌ ለእሷ መልስ ሰጥቼ ለሌሎቻችሁ ካልሰጠኋችሁ ደግሞ ልትቆጡ ልትከፉ ትችላላችሁ። ለምን ሌላ ያንዱን አልጋ ያንዱን ለምን ትተዋለች በማለት እውነቴ ነው የምላችሁ። የማንንም ላይክ አላደረግም፣ ምክንያቱም ሁሉንም በአንድነት ስለማያችሁ በአንድነት ስለመወዳችሁ ማለት ነው። ማንንም መለየት አልፈልግም እና ለዛ በእኔ ምንም አይነት ነገር ቢወራ እንኳን ቅር እንዳይላችሁ ማለት ነው። ምክንያቱም እኔ እኔ ማንም ሊቀይረኝ አይችልም ትላንትናም ተናገር ያለው እኔ አላህን ከድጄ ነው እዚህ ጋር ብዙ ነገር ማወራው ማለት ነው። እንደምታውቁ በክርስቲያንም እምነት ከሆነ በእኛም በዲናችን እንደዚህ ነገር ማውራትን በሰውን ሕይወት መግባትም አይቻልም። በእኛም ሀራም ነው፣ በእናንተም ከጽያት ነው። ያንን ነገር ግን ትተን ስለ ሩታ ብለን ነው። ሩታን ስለምንወዳትና ስለምናከብራት ለሷ ብለን ነው የምንከራከረው ማለት ነው። እና እዚህ ጋር አላህን ያልፈራውት ማንንም ልፈራ አልችልም እኔ። ይሄ ነኝ፣ በቃ ሩታን ወደድኳት፣ ወዳታለሁ፣ አደንቃታለሁ። ምንም ነገር ቢመጣ አልደራደርባትም። እኔ እውነቴ ነው ምላችሁ። አንዳንዶች አላችሁ ለቪው ምናምን እንትን፣ እኔ እውነቴ ነው ምላችሁ። ታምሌቴ የራሱ ገብታችሁ እዩ። አንድ ነገር ልንገራቸው በዚሁ አጋጣሚ፣ የኔና አብርሽ አሁን ቅርብ ነን። በመኪና ራሱ የአንድ ሰዓት መንገድ አይጨርስም፣ የኔና አብርሽ አገር ማለት ነው። አንድ ጎረቤት ነን። አንድ ቀን እንኳን አብርሽ የአገሬ ልጅ ነው። እንደዚህ ያለ ደወልኩ እንዲህ ያለ እንዲወጣ ብዬ አይደለም፣ ምክንያቱም አልፈልገውም። ንጹሕ ነገር ነው የምፈልገው። ወይም እንደሌላ ዩቱበር እዚ ጋ አብርሽን ዝሙት እየሰራ እያለ እሱ በውስጥ ይዤ የራሱ ጉዳይ ነው። ዝሙት ይስራ እንደፈለገ ይሁን። ነገር ግን እኔ ማግኘት አለብኝ መስራት አለብኝ ብዬ ለአብረሽም አላሽቃብጥም። ምክንያቱም መጥፎ ስራ ነው የሚሰራው እንደምታውቁት ማለት ነው። በመጥፎ ነገር ነው እንጂ የማነሳው በሌላ ነገር አይደለም። እና የሩታ እህቶች አሁንም ቢሆን ነገ የሚሆን እንሻላ ትልቅ ደረጃ ደርሰን ደግሞ ለእናንተም ደግሞ ክብር ኖሮኝ እናንተ በምትፈልጉት ነገር ጥሩ ጥሩ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁ። እናንተም ደግሞ የላሰባችሁ እንጀራ ይስጣችሁ። እንግዲህ ስለ እኔ ዛሬ ትንሽ አበዛውባችሁ። ሲቀጥል ደግሞ ትናንትና እዮብ እንደሚናገረው እንዳያችሁ በጣም ይቅርታ እያላት ነበረ፣ ለሄር ሚላው ማለት ነው። ይቅርታ ለምንድን ነው የምትሏት ቤተሰቦች? እኔ እኮ የገረመኝ ነገር ቢኖር አብርሽ እዚህ ጋር ባለትዳር ነው አይደል? ብሩኬ አቤላ፣ ይሄ ልጅ ማለት ነው ባለትዳር አይደሉም እንዴ? ባለትዳር ናቸው። እስቲ ነገር ውድ ቤተሰቦች አብረሽ እኮ ነው ባለትዳር አይደል። እነዚህ ልጆች ባለትዳር አይደሉም ግራ የሚገባኝ ነገር፣ ለምን አያገቧትም? ለምን አያፈቅሯትም? ምክንያቱም ፍቅርም እኮ ቀስ በቀስ ሁለት አባቱ ይግባባል። በዚች ዓለም ላይ ማለት ነው ሁሉ ሰው ተዋዶ ተፋቅሮ ቢኖር እንኳን በሆነ አይነት ግብብት ነው ተግባብቶ ነው የሚዋደደ እንጂ የሰው ልጅ ከመሬት ተነስቶ አይደለም የሚዋደዱት የሚፈቀሩት ማለት ነው። ለምሳሌ አንድ ነገር ልንገራችሁና ዮብናች ቢጋቡ ወይም ደግሞ አቤላና ሄር ሚላ ልበላችሁ ቢጋቡ፣ ምክንያቱም ሰበቡ አብርሽ ሆነ፣ በአብርሽ የመጣ ተዋወቁ ምናሉ። ከዛም በኋላ ቀስ በቀስ እያለ ፍቅር ይቀጥላል፣ ባለትዳር ይሆናሉ፣ ያገባታል፣ ይኖራሉ። የሰው ልጅ እንደዚህ ነው። የሰው ልጅ ግን ጓዳው ዘግቶ የሰውን ህይወት እየበጠበጠ ባለትዳር ወንድ አግባት፣ ወይም ደግሞ እሷን ስለበደልኳት ይቅርታ የሚባል ነገር የለም። እኔ በህይወቴ አይቼ አላውቅም ስለዚህ ለምን ተባብራችሁ ሄርሚላትን አታገባትም ሲፈልግ አይደለም መታነቅ አይደለም ራስን ማጥፋት ለምን በረኪና ጠጥታ ድብን አትልም አያገባንም ምክንያቱም ምንም አይነት ምክንያት የላትም እሷን ህይወትዋ የምታጠፋበት ወይም ደግሞ ህይወትዋ የምታጣበት ምክንያት እዚህ ጋር ሩታ መታ አብርሽን አልቀማቻትም እሷናት የቀማቻት እንጂ አብርሽ በትዳርዋ በባልዋ መሀል ይዶ አልገባባት። ማለት እሷ ናት መታ በአብርሽ መሀል የገባችው ማለት ነው። አብርሽ ባለትዳር እንደሆነ እያወቀች ጓደኛ ነው ለጓደኝነት ነው እንጂ ለሌላ ነገር አይደለም ብላ የመጣችዋ ሴትዮዋ ዛሬ አፍቅሬ ወድጄው ራሴን ላጠፋ ነው፣ ሚስትህ ትቅረብህ፣ ልጅህ ትቅረብህ፣ ገደል ይግቡ የሚባል ነገር እኛ በህይወታችን አይተን አናቅም፣ ሰምተን አናቅም። ሲቀጥል ሌቦች ማለት ነው የቡታጀራ ታጀራዎች በጣም ሌባ ሆናችኋል። በጣም ውሸታም ሆናችኋል። መጨረሻችሁን አላህ ይወቅላችሁ። እውነቴን ነው የምላችሁ። በስተ መጨረሻ እናንተ የት እንደምትገቡና የት እንደምትደርሱ ብቻ እድሜና ጤና ይስጠንና ማየታችን አይቀርም እናያለን ማለት ነው። እና ለዚህ ሁሉ ወደ ራሳችሁ ብትመለሱ ቀን በቀን እያደራችሁ እንደ ሌላ ሀይር ነገር አታስቡ። ውሸት እያሰባችሁ ነው የምታድሩት ማስለት ነው። ብር እኮ ጠፊ ነው። የሰው ልጅ እውነትም አክላቅ ይሻለዋል። ከምንም በላይ ክብራችሁን ይሻላችኋል። በፊት የቡታጀራ ፍቅር እንዴት ነው የሚተባበሩት እርስ በርሳቸው? አንዳቸው ካልመጡ በአንዳቸው ቤት ሲባል በእናንተ እንደዛ ይቀና ነበር። ነገር ግን አሁን በአንዱ ቤት አንዱ ወሬ ያወራሉ። አሁን ትላንትና እኔ ማቀራረባት እኔ ከአብርሽ ጋር እንድትቀራረብ ሳይሆን እኔ ከራሴ ጋር እንደ ጓደኝነት ነው የምቀርባት። አቤላና ብሩኬ ደግሞ መተው እሷን ህይወት ወልታ ጠፋ ነው። ከአብሮሽ ጋር አፍቅራዋለች ከሀገር ልትወጣ ነው። ማናችሁን እንመንሽ? ብሩኬን እንመን? እያ ያ ወይብ ነው ምናምን የሚባል ልጅ እንመን? የትኛችሁን እንመን ማለት ነው ማመንም።